ምስጋናውን ክብሩን ቤተሰቦች ነው የሚወስዱት፣ እንደኔ ሳይሆን የነሱ ጥንካሬ ነው ልጄ ለዚህ ያበቃልኝ። እኔ በተቻለ መጠን እንደውም በዚህ ሁለት ዓመት ሰይጣን ላይ ላይ ተጠናብቶ እንጂ ጎርፍ፣ ዝናብ፣ በረዶ ቢወርድ ከቤተክርስቲያን አልቀርም። ልጆቼን አንጠልጥጌ የምገኘው ቤተክርስቲያን ነው። ለምን ብርድ፣ አሁንም ዝናብ አይሆንም። አስታውሳለሁ በረዶ እየወረደብን ስንሄድ፣ ችግር የለብኝም። አውልቢቸርች እሁድ? ምንጊዜ ያውቁታል ራሳቸው ልብስ አስተካክለን እናድራለን። ጠዋት ተነስተን ቤተክርስቲያን ነው ስለዚህ እግዚአብሔር አምላክ ልጅ ያው የውጭ ዜጋ ወዳ ብትመጣ ግዴታ ኢትዮጵያዊ ማግባት አለብሽ ብዬ አልላትም። ሃይማኖቷም እግዚአብሔር መስገን ልነግራት አይጠበቅም ጭራሽ እሷ ተነግረኛለች። ስለዚህ ሃይማኖቷን እራሷን የሚወስን ከሆነ አዱማይንድ ግብፅ አንግታ ብትመጣ ሜክሹር የአባዩን ጉዳይ ነገር እያልኩ እንደም አስቃታለሁ። ልጄ ወዳልኝ ህይወቴን ከዚህ ጋር እኖራለሁ ብላ ካመጣችልኝ ማንንም ሰው ቀበላለሁ። እንደናት እኔ ልመርጥላት አልችልም። ስለዚህ ዴዚም የበሰለች ልጅ ናት። ቆንጅዬ ልጅ ናት። ሚዲያ ላይ የሚወዳት አሉ። መርጣ ይሄ ልጅ ይሆነኛል ካለች ትምህርት ደግሞ በጉልበት አይደለም። ትምህርቷን አቆመች ትምህርቷን እንዲያለች ኖ፣ ትምህርትን በጉልበት የሚማር የለም። አንድ ልጅ እዚህ ሀገር በጣም ሰቃይ ተማሪ ነው፣ ግን ቤተሰቦቹ አጥና አጥና አጥና እያሉ ስቃዩን ሲያሳዩት ልክ ትምህርት ሲጨርስ ውጤት አምጥቶ አልማርም፣ አንድ አመት እረፍት እፈልጋለሁ ቢኮዝ አስራ ስምንት ዓመት ሞልቶኛል። አሁንም ወስነውን እኔ መማሪም ብሎ ቤተሰቦቹ ሰቅሎ አምጥቶ አልማርም አላቸው፣ እልህ ስታሲዟቸው አይማሩም ልጆች። እኔ ልጆቼን አላስጨን። ልጅ አሁን በዲግሪ ነው የተማረችው አጥኑ እንዲያሉ እኔ እንደዚ አይነኮት እናት አደለው። ትምህርት እንዲወዱት አድርጌ ነው እንጂ እንዲማሩ በሰቀቀኝ ውፍ አጥን ያሉ ውፍ እንዲያሉ ኖ እንደዚ ረፍት ማረግ ካለባት ሲገባት። እኔ ትምህርት መችን ይገባኝ እግዚአብሔር ምስክሬ ነው። ሳውዝ አፍሪካ ደርሼ እድሜ ሀያ ሁለት በዛ ሰዓት ይሆናል። ትምህርት ለእኔ እንደሆነ ያወቅኩት የዛኔ ነው። እስከዛ ሰዓት ድረስ እግዚአብሔርን ትምህርት ቤት እናትና አባት የለኝም ብዬ የማሾፍ አንድ ፔሬድ ተምሬ አላውቅም። ኮርጄ ነው ያለፍኩት። ትምህርት የሚባል ነገር ኔጌቲቭ። እኛ ቤት እኮ አንደኛ የሚወጡ እህቴ ከአጠቃላይ ሶስተኛ ነው ይወጣችሁ። ሁሉም ጎበዝ ተማሪ ናቸው። እኔ ትምህርት አልወድ እና እኔን አባቴ ቀጥቅጦ ትምህርት ላይ ያስተምረኝ ነው። አስተማሪ ሲቀጥርልኝ አስተማሪን የቤት ስራ ነበር የማሰራው አልወንድም ትምህርት እና ተፈጥሮ እንደዛ ከሆነ እና አባቴ እየቀጠቀጠ ሊያስተምረኝ ነው አያስተምረኝም። እኔ አሁን ልጄ አስራ ስምንት ዓመት ሳይሞላው ሞልቶ ማሚ ትምህርት አልማርም ቢለኝ እየቀጠጠፉ ትምህርት ቤት አልወስደውም፣ ግን የራሴን እነግረዋለሁ። እኔ በአንተ እድሜ አሾፍ ነበር፣ ግን ከሀገር ስወጣ ሳውዝ አፍሪካ ላይ የስና ሲያጣድፉ ወፍ የለም ወይኔ ብማር ለካ ለራሴ ደብዳቤ ጽፌ ለእህቶቼ እግዚአብሔርን እያለቀስኩ እመማረው ለአባቴ ይመስለኝ ነበር። አባት በሌለ ብያቃለው ግን እንደኔ እንዳትሸወዱ፣ በትምህርታችሁ አትኩራችሁ ተማሩ። ትምህርት ንዶፍተዳይ አባቴን ሲያሁን እኔ እንደሚጠቅመኝ መማሬ ለእኔ እንደሆነ ለእህቶቼ ደብዳቤ ጻፍኩላቸው። የገባኝ ዛኔ ስለሆነ ልጅነት በሉት ምን በሉት፣ ሁሉ የምወደው ጫወታሉ፣ ስፖርት ፔሬድ፣ ፍሪ ፔሬድ፣ ይሄ እጅ ስራ። አሁን የለም እጅ ስራ በቃ እንደዚህ አይነት ትምህርቶች እንጂ ትምህርት የተባለ መፈጠሩ ቅጥል አርጎ ያማኝ ነበር። ግን ስወጣ ትምህሩ ለኔ መሆኑ ገባኝ። ቱሌት እዚህ ከገባው በኋላ ደግሞ አባቴ ታስሯል። አሀፍቱም ወርክ ሀርድሊ መስራት አለብኝ። ለትምህርት ጊዜ አልሰጠውም። ከአንድም ሁለት ስራ እየሰራው ቤተሰቦቼ አባቴ ያስለመዳቸው የተማርነው የግል ትምህርት ቤት ነው። በአስራ አምስት ቀን አንዴ ጠቦት እያረደ ነጭ ጤፍ ሸምቶ ያበላኝ አባቴ ያ እንዳይጎልባት ለእናቴ ሁለት ስራ እየሰራ እንዳይጎል አድርጌ የቀሩትን ልጆች ከእናቴ ጋር ሆኜ አሁን ለደረሱበት ከታላቄ ውጪ አሁን እዚህ ቦታ ለደረሱበት እያንዳንዱ እኛ ቤት ለተወለዱ ለእናቴ ልጆች እኔ ነኝ እዚህ ያደረስኳቸው። በኮንፊደንስ ነው የምነግራችሁ። እዚህ ታላቅ እህቴ ግሩምነሽ ትባላለች። እኔ እሷ ጥሩ ባል አገባች። ካፒቴን ነው ባሏ። የተከበረ ባል ያገባችሁ ያገባችው እንኳን ለራሷ ለቤተሰብ ምትረዳ ናት። ለእሱ አላረኩም። ከዛ ቀጥሎ ለእናቴ ሁለተኛ ልጅ እኔ ታናሼ ማንጠቦች ትባላለች። አሜሪካን ሄዳለች። እሷ ዛሬ ላለችበት ኑሮ እኔ ሮማን ነው እዛ እንድደርስ ያደረግኳት። በኮንፊደንስ ነው የምነግራችሁ። ከእሷ ከማንጠቦች ቀጥሎ ነፃነት አሁን ላለበት ለሚኖርበት ለእያንዳንዱ ለሚያደርገው ለእሱ ላይፍ እኔ ነኝ ያደረኩለት። እኔና ታላቅ እህቴ ትልቅ እህት አለች። እሷና እኔነን ዛሬ ላይ ለሚኖረው ኑሮ ደረቱን ነፍቶ ለሚኖርበት እኔ ሮማን ተሰማ ላቤን ጠፋ አድርጌ እዚህ ቦታ ያደረስኳቸው ከሱ ቀጥሎ ከነፃነት ቀጥሎ ብርሃነ መስቀል ላለች። ኦቲዝም ናት እህቴ። ነገር ግን ስትኖር ደስ ብሏት እንድትኖር ቤት ስሰራ መኝታ ክፍሏን ሁሉ ነገር እንዲስተካከል ሁሉ ነገር እንዲደረግላት አድርጌ በተቻለ መጠን የምትፈልገውን ነገር ኖርኩም አልኖርኩም የምትፈልገው ገንዘብ ይዛ ሄዳ ቤተክርስቲያን ለምትሄደው የምትፈልገውን ነገር አድርጌ ደስ ብሏት እንድትኖር ኤኒታይም ይህ ነገር ብትፈልግ ደውላ እኔን አምጡ ማለት እንደምትችል አርጌ ትኖራለች በደስታ። ከብርሃነ መስቀል ቀጥሎ ቅድስት ናት። ቅድስት ድሬ ሁሌ ሆቴል ደግሼ ድሬ ከነመልሷ ማለት ነው ድሬ ወታ ለሶስት ዓመት እኔ አሁን ያለኝ ቤት ውስጥ ለሶስት ዓመት የቤት ኪራይ ሳትከፍል ከነባሏ። እኔ ቤት ውስጥ ልጆቿን ወልዳ ደረቷን ነፍታ እንድትኖር የመብራት የለ የውሃ የለም፣ ለሶስት ዓመት ለእህቴ ሰጥቻት። አሁን ግራውንድ ፕላስ ዋን ቤት ሰርታ ደረቷን ነፍታ የምትኖረው እኔ ሮማን ስላረኩላት ነው። ደረቴ ነፍቻ ያረኩትን ነግርሃለሁ። ተገላቢጦች ነው ሲሆን የወንድ ልጅ ነው የወንድ ልጅ ወንድ ወንድም ሲኖራችሁ ነ የሚስቱ ቤተሰቦች እንዲ እንዲያረጉ ብለፈርተኔ ግን እህቴ ናት ከነ ባሏ ከነ ልጆቿን ሶስት ዓመት የቤት ክራይ እንዳይከፍሉ ውሃ መብራት ሳይከፍሉ ቀጥ አርጌ ያኖርኳቸው እኔ ነኝ። ያኖርኳቸው ከቅድስ ቀጥሎ ኤልሲ ናት። እዚህ ሀገር አምጥቻታለሁ። ከኤልሲ ቀጥሎ አንድ አርጋቸው ነው ትንሹ ወንድሜ። ምንም ነገር ብዙ መመምሳያመው ታይፎይድ ነው ምናምን የሚባል በሽታ ታመው። የተረገመ ሐኪም ቤት ምን ሆኖ ምንም ነገር እንትን ሳይለው እንደ ወፍ ደዴ አለፈ። እናቴ ለወለደቻቸው ልጆች እዚህ ምድር ላይ አሁን ላሉት ህይወት ደልቷቸው ደረታቸውን ነፍተው እንዲሄዱ የሚቻለኝን አድርጌያለሁ። ከሀገር ወጥቼ ልጆቼን አስቀምጬ ኢትዮጵያ ልጆቼን አስቀምጬ እዚህ ስራ ሰረች ገባ ከዚህ በኋላ የምትኖረው ለልጆችን ደሴም ታይም እስካሁን የወለድኳት እናቴ እንደማትሯት ኤኒቲንግ ሀፕን ከጎኗ ነኝ አመት በዓል ቢመጣ ምን ቢኖር ኤኒቲንግ እናቴ ስትፈልግ አለሁ ከጎኗ እዚህ ሁለት እህቶቼን አምጥቻለሁ አሜሪካን አለች እነሱ አልሰጧትም ሰጧት እኔ የልጅነቴን የራሴን ነው የማረገው እናቴ በህይወት እንዳለች ደስት ብሏት እንድትኖር የኔ የራሴን ነው የማረገው የራሴ የራሴ ገባችሁ? ማንም አያደርግም። ማንም አይደለም ይሄ ሁሉ ልጆች ህይወት ቦታ ቦታ ማስያዝ አይደለም። አንድ ልጅ ከዛ ሀገር አሜሪካን ሄዳለች። ታናሽ እህቴን አንድ ልጅ አላወጣችሁም። ከቤት ውስጥ መውጣት ያለባቸው የአንድ ሰው ህይወት የቀየረችው ነገር የለም እኔ ለእንትና እንዲያደርግላት እንዲደርሳለች የምትለው ወፍ የለም። የራሷን ህይወት ነው የምትኖረው። አግብታ የተንደላቀቀ ቤት ውስጥ ትኖራለች፣ ላይፏን ትኖራለች። ወፍ የለም። ገባችሁ? ስትኖሩ እንዳፈጣጥር የእናተው ልጅ ጉርጉር ነው የሚባለው ለዚህ ነው። እኔ ለቤተሰቤ ኑሬላችኋለሁ። እኔ የካንድል ላይፍ እኔ እየተቃጠሉ ለቤተሰቤ ብርሃን ሰጥቻለሁ። ደረቴን ነፍቼ ነው የምናገረው። ደረቴን ነፍቼ እዚህ ሀገር አመጣኋቸው። እህቴ ትልቋ እህቴ ትንሿ እህቴ ተምራ ሲኒየር ነርስ ሆና ካንሰር በሽተኞች ታክማለች። በተክሊል ሁለት ልጆች ወልዳ ደስ የሚል ኑሮ ትኖራለች የተደደለ ላይፍ ውስጥ አሁን የኖረችው። እንደዚህ ማድረግ አለባት ብዬ ኤክስፔክት የመጣች እዚህ ሀገር ያመጣሁባትን ግን ቁጥላ ቆጥራ ሰታኛለች። ሁለተኛው ያመጣዋት ያክስት ልጅ ናት፣ ያጎቴ ልጅ ናት። በሶስት ዓመት ነው እኛ ቤት የመጣችው። ከኔ እድሜ በሁለት ዓመት ነው የምንበላለጠው። እዚያም ጥቻት ምን ሰራች? ወፍ የለም ከምግብ ቤት ምግብ ቤት ማውደልደል ሽሻዋን ስትነፋን የምትውለው ቢራ ስትቀመቅም ያ የዱከም ባለቤት ገረዶና ቂጧን ስታጥም የምትውል የዱከም ባለቤት ገረድ ናት። የኔ እህት እዚህ ለንደን ሀገር አምጥቻት ዱከም ቁጭ ብላ የዱከም ጠረጴዛ በነፃ የምትወለውል ገረድ ነው ያመጣሁት እዚህ ሀገር ማለት ነው። ዱከም በነፃ የምትሰራ ገረድ ላይፏ የእሷ ታናሽ ወንድም ከኢትዮጵያ ውስጥ እኛ ቤት ነው አሁን የሚኖረው። ወለጋ ነበር ላይፍ እምቢ ብሎት እኛ ጋር መጣ። ዶን እያተሸክሞ ቁራሌው ነው የሚለው። ለንደን ላይ ስቷ ታይት አርጋ ዲዛይነር ባግ አርጋ ትዞራለች። ወንድሟን ከቁራሌው ላይፍ እንኳን ማውጣት አልቻለች። እኔ እንድረዳው ትፈልጋለች። ገና እሷንም አምጥቼ እዚያ እኔ እሷን እሱን እንድረዳው ትፈልጋለች አንድ ሰው ህይወት እንኳን መቀየር አልቻለችም እዚህ ሀገር አምጥቻት ቁጭ ብላ ዱከም ጠረጴዛ ተደውላለች በነፃ እዚህ ሀገር አምጥቻት ስትሽከረከር ፀጉሯን አቁማ ስትሽከረከር ስትሽከረከር ነው የምትውለው አይደለም ከለንደን ከኢትዮጵያ ሰው ልታመጣ አይደለምን። ያደረግኩትን ሩቡን የመጣችበትን ገንዘብ እንኳን አልከፈለች። የመጣችበትን ገንዘብ ፀጉሯን አቁማ ፍሪዘ፣ ፀጉሯ ደና ፀጉር፣ እኔ ሳኖራት ቂቤ እየተቀባጭ ለሰው የሚተርፍ ፀጉር ነበራት። ፀጉሯን በያወቀች መስሏት ሰገጤ ኳይስ ገጥ ነው። ይህንን ብሊት ተቀብታ ፍታ ፀጉሯን አሁን ይህንን የቻይና ዊግ እየቀጠለች ዲዛይነር ባግ ሁለት መቶ ምናምን ብር መስሏታል እኮ የብር ዲዛይነር ባግ ለብስ አለው ምናምን ምናምን ብላ ቁጭ ብላ፣ ወይ አላገባች፣ እድሜዋ እያየናት ተላለፈ ሳትወልድ። ከኔ ጋር በሁለት ዓመት ነው የምንለያየው። ሀምሳ ዓመቷን ድፍን አርጋ ወይ አልወለደች፣ ወይ አላገባች፣ ወይ ራሷን አልጠቀመች፣ ወይ ሰው አልጠቀመች፣ ወይ አንድ ወንድሟን አልረዳች። እዚህ ለንደን ሀገር ቁንጭ ብላ የዱከም ጥ ጠረጴዛ ትውለውላለች፣ በነፃ በነፃ አሁንማ ጠብድላ በሬ አክላለች። የዱከም ፍርፋሪ ማታ ማታ ሲያልቅ ይሰጧት አልመሰለኝ። ጠብድላ ጠብድላ አንድ ቀን ከኋላ ጠብድላለች። እኔ ላያትም አልፈልግም፣ ምክንያቱም ወንድሟን ያረዳች ለእኔ ምንም ልታረግልኝ አችልም። ወንድሟን መርዳት ማትችል ጠብደል ለእኔ ምንም አታረግልኝም ጠብደል። እሷን ያመጣሁበትን ሌላ ሰው ብረዳ ትልቅ ደረጃ የደርሱ ነበር። እሷን ማምጣት ብለውኝ ነበር አታምጫት፣ ግን እኔ ደግሞ እኔ ልጆ ነው አትሊስት ራሷን ቀይራ ሰው ትቀይራለች ብዬ ነው ያመጣት። አይደለም ሰው ልትቀይር ቀርቶ ራሷም ሳትቀየር እንዲሁም መሳቂያ ሆና የሬስቶራንት በነፃ ጠረጴዛ ለቅላቂ አግቢ እንኳን ብለው አይመክሯትም። መጠቀሚያ ዴሎንኬር እነሱ የራሳቸውን ላይፍ ይኑሩ እንጂ ስለ እሱ አይወት ሊጨነቁ ጓደኛ ኮ ገና ጓደኛ መክሮ አትሊስት ትዳር እንዲዚ ያደርጋል። አትሊስት ወልዳ እንድታዩ ያደርጋል። እሷ ግን እነሱሽ ከሌሌ ባሉበት አብረው አካሄዲያቸው ስለሆነች እንድታገባ የማይፈልጉም። ከዚህ በኋላ ይትወልዳለች። አለቀ ጊዜው። ፀጉሯን አቁማ አብራቸው እዛና እዚህ እንድትል ነው የሚፈልጉት። ያንን ላይፍ ነው። እኔ ደግሞ አይዶን ኬር ነው። እኔ የኔ ህይወት አይደለም። እኔ የኔ እንትን ከዛ ካለችበት ችግር ማውጣት ነው። ከዛ ካልተጠቀመችበት አይ ዶንት ኬር ምን አገባኝ።